እና በጣም እጠራጠራለሁ እንደዚህ አይነት ዱብዳዎች ሲመጡ ከምር በጣም በጣም ምን አይነት ጊዜ እንደደረስን ያለንበት ሁኔታ ምን አይነት ከባድና አሰቃቂ እንደሆነ ያለንበት ታይም ይናገራል። አሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ደግዬ ናችሁ ወይ? በሚያሳዝን ሁኔታ የቴዲን ሞት በዚህ መልኩ መስማት ከምር ያማል። በጣም ነው የሚያማው። ቴዲ አንድ ሚዲያ ላይ የምናውቀው እጅግ በጣም ትሁት ስነ ምግባሩ፣ እንዲሁም ደግሞ ስነ ስርዓት ያለው መልካም ልጅ ሲሆን በዚህ በአሳዛኝ በአሰቃቂ ሁኔታ አሟሟቱ ያሳዝናል። እጅግ በጣም ያማል። ቴዲዬ እንግዲህ አፈሩን ያቀልልህ ወንድማችን። ባላሰብንህ መንገድ በእንደዚህ ሁኔታ ብቻ በጣም ነው የሚያመው። ለመላው ወዳጆቹ እንዲሁም ደግሞ ለቤተሰቡ ለቤተሰቦቹ፣ እንዲሁም ለብሬክስ፣ ሳበሻዊ፣ ለመሲል ሁላችሁም መጽናናትን ተመኝቻለሁኝ እጅግ በጣም ያሳዝናል። በሀገሮቹ ልጆች በወንድሞቹ የአሟሟቱ ሁኔታ ይፋ የሆነ ነገር ባይሆንም ኦልሬዲ ግን በራሱ በሆነው ሰው በቅርቡ ባለው በዚህ አይነት መልኩ እንደዚህ አይነት ነገሮች ሲፈጠሩ ማየት በጣም ያሳዝናል። በሰው ሀገር መቅረት እንደወጡ እናቱ ቤተሰቡ አንጋጡ የሚጠብቀው ልጅ በዚህ አይነት መልኩ ማረፉ ሲሰማ እጅግ በጣም ያማል። እኔ እንጃ ማንጋ ነው የምንኖረው፣ እርስ በራሳችን መደጋገፍ ያልቻል። አይኖ ሰው ሊበዳደል ይችላል፣ ሊከፋፋ ይችላል። እዚህ ደረጃ መድረስ ግን ምን ያክል ከባድ እንደሆነ እኔ እንጃ። ውስጤን ስሜት መናገር ይከብደኛል። እነ መሲ እንዲሁም መሲ በተለይ መሲ ብሬክስስ ወንድሙ ነው። መሲ በጣም ቤስት ከመሆናቸው ከመቅረባቸው የተነሳ እጅግ በጣም ከመታመም ደርሳለች። ይህ ሁሉ እጅግ በጣም ያማል። በራስ ወገን እንደዚህ መፈጠሩ ይህ ሁሉ አሰቃቂ ሁኔታ ለቴዲ የሚገባው ልጅ አይደለም። ባይዘወይ ስነ ምግባሩ ያልኩት ትህትናው፣ ለሰዎች ያለው አክብሮት፣ የራሱ ተሰጦ እንደሆነ ፊዚካሊ መገመት ይቻላል። እና ቴዲ ይህን ያክል ሰው ጋር በዚህ ደረጃ የሚደርስ ነው ብሎ ለመገመት አስቸጋሪ ስለሆነ እንግዲህ የሁላችንም ሀዘን ነው። እንዲሁም ባለቤቱ ዜድ ፈጣሪ አጽናሽ፣ አይዞሽ ከባድ ነው እና ሁላችሁም እንግዲህ ለወዳጅ ለቤተሰቦቹ እንዲሁም ለጓደኞች ኦልሬዲ የምታውቁት በሙሉ መጽናናትን ተመኝቻለሁ ነገሮቹ በይፋ ሲወጡ እየተከታተልን የምናደርሳችው የምናደርሳችሁ ይሆናል ብቻ ያማል ጃ ዝምታን የመረጥኩት የአንደኛ ያሟሟቱ ሁኔታ ሁለተኛ ድንገት በዚህ አይነት መልኩ ስለተፈጠረ ከማንጠብቀው ሰው ወይም ደግሞ የማንጠብቀው ልጅ በዚህ ድርጊት ውስጥ ሁኖ ስላገኘ ነው። ሁላችንም የመረረ ሀዘን ነውና ወዳጅ ቤተሰቦቹም ቤተሰቦቹን እየደወላችሁ በማጽናናት እንዲጠነክሩ አድርጉ። ኦልሬዲ ግልጽ የሆነ ይፋዊ የሆነ ነገር ሲመጣ የሚቀርብ ይሆናል። ያሳዝናል ብቻ አንዳንድ ጊዜ ሰው እንደመሆናችን መጠን በዚህ አይነት መልኩ እየተደረጉ ያሉ ነገሮች በተደጋጋሚ የራሳችን ሰው ነው እያጠቃን ያለው እና ነገሮቹን መፍታት አይቻልም ወይ ሰዎች ነን ልንጋጭ እንችላለን ሞር ግን ከመሞት የሚያደርስ ወይም ከመጋደል የሚያደርስ ነገር ብንታገስ ምን አለ በሰው ሀገር ያውም ህጉ ጠበቅ ባለበት ቦታ ላይ ያለን ሰዎች ለምንስ ይሄን ያክል? የማይጣል የለም፣ የማይጋጭ የለም። ግን በዚህ መልኩ ደግሞ የሰው ልጅ ሜዳ ላይ ገሎ ሜዳ ላይ መጣል ይሄ ተገቢ ነገር ነው ብዬ አላምንም። ልቦና አይስጣችሁ። ይሄ ነገር ቢስተካከል በተለይ በእኛው በሀበሾች እየተደጋገመ የምናየው ነው። ሰው ለችግር ችግር አሰድዶት ለመስራት ወጥቶ እንዴት ይወጣንበትን አላማ እንዘነጋለን። ይሄ ነው አላማችን መገዳደል። ለመገዳደል ለመገዳደል እኮ ሀገራችንም መገዳደያ ይሆናል። ስለዚህ እነዚህ ድርጊቶች እየተደጋገሙ ኦባካችሁ ከዚህ ድርጊት ብትቆጠቡ ትዕግስታችሁም ሶብር ብታደርጉ መወድ ችግሮች ሊኖሩ ይችላሉ ግን ደግሞ እነዛን ችግሮች በመቀራረብ መፍታት ወይም ደግሞ በሽምግልና ማየት፣ ይህ መልካም ነገር ነው። እባካችሁ እባካችሁ፣ አሁንም ብዙ ወጣቶች በየሜዳው እየወደቁ እየቀሩ ነው፣ ማን እንደገደላቸው እንኳ የማይታወቅበት። አንዳንድ ጊዜ ለችግር ወጥተን ሌላ ችግር ፈጥረን መመለሱም ተገቢ አይደለምና ከዚህ ድርጊታችን ብንቆጠ ብላለው። ቴድዬ ነፍሲ ማር እንግዲህ ወንድማችን ያሳዝናል። እስቲ ነው

በጣም ያሳዝናል። የሚገርመው ነገር ግን በራሱ ወገን በራሱ አብረ አደጉ ቤተሰቡ እንደተገደለ እየተነገረ ነው። ትክክለኛ መረጃው ሲደርሰን ወደ እናንተ ይዘን እንቀርባለን። እና የቴዲ አስከሬን ኢትዮጵያ ከመግባቱ በፊት ገዳዩ ጋራ ለምን በሽምግልና አያልቅም እየተባለ ሚዲያ ላይ እየተናፈሰ ነው ግን እንደ ህይወት እንደዚህ ቀላለች? እንደ በሰው ሀገር ለስራ የወጣ ልጅ ምክንያቱ ባልታወቀ መንገድ ሜዳ ላይ ገሎ ከዛ ግን ሽምግልና ከተሳካ መልካም ነው። ነገር ግን ሕፃኑ ልጅ ያሳዝናል። በሰው ሀገር ለጊዜው ገዳዩ እንደተያዘ በፖሊስ እጅ እንዳለ እየተነገረ ነው። ትክክለኛ መረጃው ሲወጣ ወደ እናንተ ይዤ መቀርብ ይሆናል። መልካም ጊዜ ተመኝሁላል።